የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በህገ መንግስታዊ እኩልነት ላይ ተመስርተው የጋራ እሴቶቻቸውን ባህሎቻቸውንና ልምዶቻቸውን የሚለዋወጡበት እንዲሁም አንድነታቸውን የሚያጠናክሩበት ነው። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል የአንድነትና የመቻቻል ምልክት፣ በብዝሃነት ውስጥ ያለውን ውበት በማሳየት የጋራ ሀገር የመገንባት መንፈስን የሚያዳብረው ይህ ቀን መቀራረብንም የሚፈጥር ነው። መልካቸው፣ አለባበሳቸው፣ አጊያጊያጣቸው፣ አዘማመራቸው ቋንቋቸው በዚህ መዝግር ነው። በጋራ የምታቀብሩ አንዱ ነው። በብሔር ብሔረሰቦችና ህዝቦች መካከል የባህል የቋንቋ የስነ ልቦና መቀራረብ መፍጠር አንዱ አላማው። በዓሉ የሚከበርበት መንገድም እውነተኛ ወንድማማችና እህትማማችነትን ለማረጋገጥ በሚያስችል መንገድ ነው። በኢትዮጵያ ህዝቦች መካከል መነጣጠል ሳይሆን የሰበክ ነው፣ አንድነት ነው የሰበክ ነው። በተለይ ደግሞ ካለፉት ካለፈው የለውጥ ዓመት ወዲህ በዓሉ የሚከበሩበት መንገድ እውነተኛ ወንድማማችነት እውነተኛ እህትማማችነት ለማረጋገጥ የሚያስችል በዓል ሆኖ እየተከበረ ነው። ዘንድሮ በማዕከላዊ ኢትዮጵያ ክልል የሚከበረው ቀኑ ክልሉ የረጅም ጊዜ ጥያቄው በተመለሰበት ማግስትም ነው። የማዕከላዊ ኢትዮጵያ ክልል በተመሰረተ በሁለተኛው ዓመት የሆሳዕና ከተማ ያገኘችው እድል ነው። የብሔር ብሔረሰቦች የሚመጡ በርካታ እንግዶችን ለማስተናገድ ደግሞ የሆሳዕና ከተማ ከፍተኛ ዝግጅት እያደረገች ነው ያለችው። በለውጡ መንግስት ጥያቄዎቻቸው ከተመለስላቸው ህዝቦች አንዱ የማዕከላዊ ኢትዮጵያ ህዝብ ነው። የማዕከላዊ ኢትዮጵያ ራስን በራስ የማስተዳደር ህገ መንግስታዊ መብቱን ሲጠይቅ የነበረ፣ በዚህም ደግሞ ዋጋ ሲከፍል የነበረ ህዝብ ነው። ነገር ግን ራስን በራስ የማስተዳደር ህገ መንግስታዊ መብቱን መንግስት ምላሽ ከሰጠ በማግስቱ በዓሉ በዛ ክልል መከበሩ የህዝቡን አንድነት የሚያጠናክር በዓል ሆኖ እናገኘዋለን። ቀኑ ህብረ ብሔራዊ አንድነት የሚጎለብትበት ዜጎች አንድነታቸውን ከማጠናከራቸው ባሻገር በተለይም የክልሉ ማዕከል ለሆነችው ሆሳና የነበራትን መልካም እሴት የሚያጎለብት ክልሉንም የሚያነቃቃ ሆኗል። እነዚህ የነበሩ ሴቶቿን የሰላም ሴት የባህል የአንድነትን ሴት ከፍ እንድታደርግ እድል ይዞላት መጥቷል። ለከተማዋ ደግሞ የፈጠረው መነቃቃት የተለየ ነው። ቀስ እያሉ በሁለት በሶስት ዓመት ውስጥ እንጨርሳለን ያሉ ባለኮከብ ሆቴሎች በአንድ ዓመት ጊዜ ውስጥ ለማጠናቀቅ እየሄዱ ያሉ አለ የሚንቀሳቀሱ አካላት ጭምር ለከተማዋ ከፍተኛ ገቢ ነው እየመጣ ያለው። ሆቴሎች ከፍተኛ ገቢ እያገኙ ነው። የንግድ እንቅስቃሴዋ ያማረ እንዲሆን አድርጎልናል። ይሄ ለከተማ ትልቅ እድል ነው ብለን ነው የምንወስደው። በዓሉ እንደ መንግስት ልማትን ለማረጋገጥ እየተከናወኑ ያሉ ስራዎችን እያፋጠነ ነው ያሉት የፌዴሬሽን ምክር ቤት አፈ ጉባኤ፣ በሆሳና ከተማም የሆነው ይህ ነው። ሆሳና ብትሄድ የኮሪደር ልማቱ በሚገርም ሁኔታ በሚገርም ሁኔታ እየሰራ ነው። ሆሳና ላይ በዓሉን ለማክበር ፎር ዘ ላስት ቱ ኤንድ ከሁለት ተኩል ወር ባነሰ ጊዜ ውስጥ ስታዲየም ገንብተው ጨርሷል። የዛሬ 20 አመት 30 አመት የቆመ ከብቶች የሚውሉበት ወጣቶች ስፖርት ለመስራት ኳስ ለመጫወት የሚናፍቁት ሜዳ ነው የነበረው። በዚህ በዓል ምክንያት ግን ያን ስታዲየም ሰራ ነው ሰሩት። ከውሳና ከተማ ባለፈ በክልሉ ላሉ ማዕከላት ይዞት የመጣው ትሩፋት ብዙ ነው። በዓሉ በማዕከላዊ ኢትዮጵያ ክልል ተከታታይ ቀናት የተለያዩ ስያሜዎች ተሰጥቷቸው በልዩ ልዩ መርሃ ግብሮች የሚከበር ይሆናል። የክልሉ ማዕከላት ተብሎ የተለዩ ሰባት ከተሞች አሉ። በሰባቱ ከተማ የተጀመሩ ኢንፍራስትራክቸሮች አሉ። መሰረተ ልማቶች አሉ። ከተሞችን ስማርት የማድረግ ስራ በዚህ አጋጣሚ በጥሩ ነገር እየተሰራ ነው። እየተሰሩ ያሉ መንገዶች አሉ። የኮሪደር ስራዎች አሉ። ከዛ አልፎ ተርፎ ስማርት ፖሎችን የማቲካል ነገሮች አሉ። ይሄ ወክዌዎችን ካየን በእጅግ ዘመናዊ ስልጡን ከተማ እንዲሆን እንዲሆን እድል ሰጥቶታል ማለት ነው። በዓሉ ለአምስት ተከታታይ ቀናት ነው የሚከበረው በ26 በ27 በ28 የተለያየ ስያሜ ሰጧቸው የሰጧቸው፣ የወንድማማችነት፣ የምክክር፣ የአብሮነት የኢትዮጵያ ቀን በሚል ስም ተሰጧቸው የተለያዩ ኤቨንቶች የሚዘጋጁ ነው። የተለየ የሚያደርገው ማዕከላዊ ኢትዮጵያ በሰባቱም የክልሉ ክላስተሮች ይከበራል። በዚህ ውስጥ ስፖርት ጨዋታዎች ይካሄዳሉ፣ የባህል ኤግዚቢሽን ይካሄዳል፣ ባዛር ይካሄዳል፣ የመሳሰሉት ነገሮች ይካሄዳሉ። በዋናው የበዓሉ ቀን ግን መላ ሀገራችን ብሄር ብሄረ ህዝቦች ተሰብስቦ ወሳና ይገባሉ። ስለዚህ መላ ኢትዮጵያን ውሳ ላይ እናገኛታለ ማለት ነው። ክልሉ በዓሉን ለማክበር እያደረገ ያለውን ዝግጅት አጠናቆ እንግዶችን በመጠባበቅ ላይ ይገኛል።